ቁሚ ህይወት ግን ምን አይነት ፈተና ናት! ህይወት ግን ምን አይነት አጋጣሚዎችን ነው የምታጋጥመን! ማለት እኔ ከሀይሚና ከብሩኬ ቪዲዮ ከዚህ ከአንድ ወር ውስጥ ቪዲዮ ብዙ የተማርኩት ብዙ የወሰድኩት ነገር አለ። እሱ ምንድን ነው? ህይወት ህይወት ወዴት ወዴት ጠለጥ በቃ ነገሮችን ጥልፍልፍልፍልፍ አድርጋ ወዴት ወዴት እንደምትወስድ። እኛ በምድር ላይ የምንኖረው ኑሮ እኛ በፈለግ ነው ወይም ደግሞ ማቀድ ነው ሳይሆን፣ ህይወት እሷ ራሷ በቃ እሽክርክሪት ታውቃላችሁ፣ እሽክርክሪት እንደምታዞረን። እውነት በጣም በጣም በጣም የገረበ አስቡት፣ እንግዲህ ስንት ሰው ነው የተነካካው? ብሩኬ እንግዲህ ያመጣው የአንድ ቀን ፕራንክ ነው። የአንድ ቀን ልክ እንደ እስከዛሬው እስከዛሬ ፕራንክ ይደራረጋሉ እንደ እስከዛሬው ፕራንክ ብሎ ነው እንግዲህ ያመጣው። ኖርማሊ የአንድ ቀን ፕራንክ ማለት ነው። ግን ያቺ የአንድ ቀን ስህተት፣ ያቺ የአንድ ቀን ያለማስተዋል፣ ያቺ የአንድ ቀን በቃ የትንሽ ደቂቃ ስህተት፣ የትንሽ ሰዓት ስህተት፣ የዛች የቪዲዮ ስህተት አንድ ወር ሙሉ ሀይሚና ብሩኬ ለያይታ፣ ዳኒና ሶስና ለያይታ ፍጤና ሶሲን አገናኝታ ቅዱስና ሃይሚን አገናኝታ ህይወት አስመስረታ ፍቅር አስጀምራ፣ ይኸው ፍቅር ባይሆንም ሁኔታው እነሱ እንዳመጣቸው ቪዲዮ አመጣጢያ ስለሆነ ብዬ ነው። እነ ናታንን ነቃልን አጣልታ። ብቻ ግን በጣም ብዙ ነገር ነው የተነካካው ጉዶቼ፣ በጣም ብዙ ነገር በቃ በዛች በትንሽ ደቂቃ ቪዲዮ ማለት ነው። ይሄ ሁሉ ምስቅልቅል፣ ይሄ ሁሉ ውጥንቅጥ፣ ይሄ ሁሉ ጣጣ የመጣው ማለት ነው። ቅዱሴና ሃይሚን አገናኝታ ብሩኬና ሊንዳን እረ፣ በጣም የሚገርም የሚገርም የሚገርም የሚገርም አጋጣሚ ነው። እና በህይወታችን በቃ እኛ ባላሰብነው ባልጠበቅነው መንገድ ብዙ ነገር ሊፈጠር እንደሚችል ነው የተማርኩት ማለት ነው። እና ሰላም፣ ሰላም፣ እንዴት ናችሁልኝ ውድና የተከበራችሁ የእኔ ቤተሰቦች ደህና ናችሁ ወይ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍርፍ ይበልልኝ እያልኩኝ እንግዲህ ዛሬ ያው አዲስ ቀን ነው መቼም ተክልዬ ናቸው ሀያ አራት እና ትናንትና በሃይሚና በብሩኬ መካከል ያየሁት ነገር ቢኖር አለ አይደል አጣብቂኝ ነገር ነው። አጣብቂኝ ማለት ሃይሚ አሁን ከብሩኬ መሆን አይታችሁት እንደሆነ መግቢያ ላይ ያረግኩት ቪዲዮ ከብሩኬ ጋር ለመሆን ያላት ጉጉት፣ ከብሩኬ ጋር ለመሆን ያላት ፍላጎት ያው ከሷ ከቅዱሴ ጋር ነኝ ስላለች ነው እንጂ ትናንትና ከብሩኬ ጎን ባትለይ ከብሩኬ ያጠገብ ብትሆን ደስ ባላት ነበር። ሃይሚ ለም መሰላችሁ? ነይ፣ ነይ፣ ነይ እስኪ ይውሰድሽ ከኔ ጋር ይውሰድሽ፣ ገግሞ እስኪ ሲላት፣ አይ አይሆንም፣ እንደስከ ዛሬው አልጨከናችም። እንደስከ ዛሬው በጭራሽ፣ ምናገባክ ብሩኬ ምናምን ነው። የለም ሰልችቷቸዋል እነዚህ ልጆች፣ ሰላም ፈልገዋል። አሁን ላይ እርግጠኛ ነኝ የሆነ ሰው የሚፍታህ ልክ እንደ በፊቱ ብትገባ እርግጠኛ ነኝ ሀይሚና ብሩኬ ይታረቃሉ። አሁን ላይ ምንም በቃ እነዚህ ልጆች ሰላም፣ አንድነት ፈልገዋል። ስለዚህ እንደው ሚፍታህ ቢገባ አሁን ላይ የሆነ ሰው ቢገባ እርግጠኛ ነኝ በቃ ይታረቃሉ ብዬ ነው። ይህም አስበው እና አሁን ሀይሚን የያዛት ወይም ደግሞ እንደ ምክንያት ሆኖ የቀረበው ነገር ቅዱሴ ነው። ቅዱስ እንግዲህ ትናንትና ሁለተኛ አላገኘውም ብለሽ ነበር፣ እንዴት ሳታስፈቀዥ ትመጫለች በማለቱ በጣም ብዙ ሰው ተቆጥቶታል። በጣም ብዙ ሰው ቅሬታን ፈጥሯል። እኔም ተፈጥሮብኛል። ማለት ለምን እንደዚህ ይላል? አመት ሙሉ ከብሩኬ ጋር አብራ ኖራ ትናንት ማለት አንዳንዴ እንደ ብሩኬ ማን ነው ቅዱሴ? ድራማ ስራ ተብሎ ነው የመጣው ምንም ማድረግ አይችልም ማለት። የሆነ በቃ አስመስል ተብሎ ነው የመጣው። ያመጣችው ደግሞ አይሚናት። ስለዚህ እሱ ይሄን በመናገሩ ያው ብዙም እንትን አይልም፣ አይገርምም፣ አይደንቅም። ግን ደግሞ ምናን ለመሰላችሁ። እንደ እውነት ከሆነ ግን ቅዱሴ በዛን ሰዓት እኔ እንጃ፣ መቦቀስ ራሱ ይገባዋል። ግን እሳ እንዲህ በል ተብሎ ነው ምንም ማድረግ አይቻልም። ለእሱ አይፈረድም። ከቻልክ ብታስጠርቃቸው ደስ ይለኛል ቅዱስ። ምክንያቱም ሀይሚ ፍቅረኛ ትሆነኛለች ወይ ደግሞ ሀይሚ ጎደኛ ትሆነኛለች ብላ ደግሞ አይችልበትም። ሲጀመርም ማስመሰል ራሱ አይችልበትም። ሲሬስ ራሱ አልነበረም እና ሀይሚ ጓደኛ ትሆነኛለች ፍቅረኛ ትሆነኛለች ብላ እንደማታስብ እኔ መቶ ፐርሰንት እርግጠኛ ነኝ። በቅዱስ ነው እርግጠኛ ሆኜ ነው የምነግራቸው። አይልም፣ እንደዛ አያስብም። ልጁ የሚያስብ ልጅም አይደለም። ግን አንዳንዴ ይሁን አላደለ እንደው ታሪኩን ቅይር አድርጋ ሀይ ሀይሚ፣ ስለነበረን ቆይታ እስካሁን ድረስ አመሰግናለሁ እኔ ከዚህ በኋላ እንደዚህ አይነት ህይወት ውስጥ አልገባም። እናንተ እንደምትዋደሩ በደንብ አይቻለሁ። ትናንትና ይትሃታል። ምክንያቱም ቅዱስ አይቷ አይቷታል። ወደ ብሩኬ ነው መታለ ጥፍ ያለች ሀይሚ። በዛ ላይ ደግሞ ብሩኬ ቦግ ቦግ ሲልሷ፣ ብሩኬ ተረጋጋ እባክህ፣ ምን በቃ እየተለማ እስከዛሬ እንዴት ነበር እያለች የነበረችው ቦግ ቦግ ቦግ ነበር እያለች አሁን፣ ግን ልስ ልስ ብላለች። በቃ ሀይሚ መመለስ ፈልጋለች። እውነቴን ነው ምላችሁና ህይወት አንዳንዴ ግን በጣም ታስጠላለች። አሁን ቅዱስን እንደ ምክንያት ቅዱስ አሁን በአንዴ ቅዱስን አይ አልፈልግህም፣ ማለት ስለዚህ እሷ ከምትል ይልቅ ቅዱሴ አይ እኔ አልፈልግም ብሎ ቢወጣ ሀይሚና ብሩኬ ምን ይሆናሉ? ሰላም ፍቅር ይሆናሉ ማለት ነው። ያው አሁንም ሰላም መሆናቸው አይቀርም፣ ምናልባት ያው አንድ ቀን ሁለት ቀን እንጂ። አሁን ነገሩ እያለቀ ነው። ሁሉም ነገር ሰላም ይፈጠራል። ከዛ ውጭ ግን እንዳልኳችሁ ህይወት ምን አይነት እሽክርክሪት እንዳላት ምን አይነት እሽክርክሪት እንደሆነች። በዛ ላይ ደግሞ ብሩኬም ትላንትና እንዳያችሁት በጣም ተጸጽቷል። የተጸጸተበት ምንድነው በቃ እስከ ዛሬ ያደረጉት ነገር እሱም ሊንዳ ማምጣቱ። እንግዲህ ስለ ሊንዳ ብዙ ነገር ነገራችኋ ብለ እናውቃለን። ስለ ሊንዳ ምንም ማውራት አይጠበቅበት፣ ምክንያቱም ሊንዳ ምንም አደለችው፣ ሀይምን ለማብሸቅ ያመጣው ነው። ሀይምዬም እንደዛው ስለዚህ ቅዱስም ሊንዳም በእናንተ ህይወት ውስጥ ምንም አይነት እንትን የላቸውም። ነገር ግን አንድ ሰው ነው በእናንተ ህይወት ውስጥ አዛ የሆነው ትላንትና ሞታምን ስትል ነበር። እሳይ እንኳን ደግ አደረጉ። ብሩኬን ፎቶ ፖሰትኩ እሳይ እንኳን ምን አገባችሁ ስትል ነበረ። ይህን ይህንን ማስቆም ያለብህ ቅዱስ ተብየውም ያው ስርአት ያዝባይ እንደኔ እንደኔ ስርአት ያዝባይ ነ፣ ማለት እስካሁን ድረስ እሷ ስላመጣችሁ እኛ ማክበር ነዋል፣ ማክበር ግዴታ ነው። እሷ ናታ ያመጣችሁ ለ ያመጣችሁን ደግሞ እኛ ማዋረድ የለብንም። ግን ደግሞ ብሩኬን የመናገር ደግሞ መብትም የለውም። እሱን የምዛ ጋ ሆነ ለመገላመጥ ለማንቋሸሽ መሞከር የለበትም። ሀይሚ ስላመጣችሁ አክብረ ነው ነው ዝም ያልነው። ብዙዎቻችሁ ያው አንዳንድ ነገር ጽፋችኋል፣ ለዛ ነው እንጂ ደግሞ እናቴ ዘንድሮ ሰው እንኳን አይደለም ለመሳደብ ይወርዱበታል። ምንም ችግር የለባቸውም። ግን ሀይሚን ማከበር አለባት። እሷ እናት ያመጣችሁ ለዛ ነው። ደግሞ ለምን ሊንዳን አላከበራችኋትም እንዳትሉ ሁሉም ሰው ስራው ነው የሚያስከብረው። ሊያስከብራት የሚችለው ሁኔታዋ ነው። ያቺ ጭራሽ እውነት አስመስላ ስትለጣጠፍ ነበረ። አንድ ሁለት ቀን ሊንዳ ተይ ተብላለች፣ እምቢ ስትል ወረዱባት። አለቀ። ይሄኛውም ደግሞ እንደዛውኑ ስርአት ካልያዘ እና በህይወታችን የሆነ የፈጠነ ውሳኔም እንደዚህ ዋጋ እንደሚያስከፍለን በደንብ ይሄ ቪዲዮ ያስተምራል እስከዛ ድረስ የሰሩት ይሄ ሴት ማንጣት ወንድ ማንጣቱ ምናምን ለእነሱ ጥሩም እንዳልሆነ መልካምም እንዳልሆነ በደንብ አድርገው ተረድተው ብሩኬም ይቅርታ ጠይቋል ሃይሜም ትክክል አይደለንም ይቅርታ ብላለች እና ይሄ ደግሞ ምንድን ነው ከችኩላ እነሱ በችኮላ ያመጡት ነገር ነው እዚህ ጸጸት ውስጥ የከተታቸው ማለት ነው እና ህይወት እንደዚህ ናት ምንም ማድረግ አይቻልም። በቃ የጠበቅነውን ትታ ያልጠበቅነው ነው ህይወት ነው የምታኖረን። እና ከባድ ነው ሁሉም ነገር ተክልዬ እነሱን አንድ ያርጉልን፣ አንድ ያርጋቸው፣ በመካከላቸው ይግቡ። ሌላ ምንም እምለው ነገር የለኝም ውዶቼ፣ ግን ህይወት በቃ ጠመዝማዛ